አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ወይኔ አልሀምዱሊላ ሰላም ነኝ። እናንተስ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብዬ ያለሁኝ ዛሬ ደግሞ በአዲስ ነገር መጥቻ ያለሁ ማለት ነው። ያው እንግዲህ በቀደም ሁሉንም አላሳየኋችሁም ነበረ ቀርጬው ሸበካ የለኝም አለቀኩትም ማለት ነው። እና ያ ነው ነው ግን ግማሹን ስላላሳየኋችሁ ላሳያችሁ ብዬ ነው። ይህ እንግዲህ የምታዩት የቤት ጌጣጌጥ ነው እላችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ ቤተሰቦች። ነባር ቤተሰቦች ደግሞ ሸር፣ ላይክ እያደረጋችሁ አበረታቱኝ። አይከፈልበትም፣ ላይክ፣ ሸር አድርጉ። አዲሶቹ ደግሞ ሰብስክራይብ እያደረጋችሁ ተቀራቀሉ። ተቀራቀብላችኋለሁ። ዛሬ የማሳያችሁ እንግዲህ የቤት ጌጣጌጥ ነው ማለት ነው። አበባውን እንዲሁም ሁሉ ነገር ሞልቷል። እና ዞር ዞር እያልኩ አሳያችኋል ሁላችኋለሁ። ደክሞኛል እንግዲህ፣ በነገራችን ላይ ለከለኩ ነው መዞር ውስጥ መቀረጥ ውስጥ ቢሆን አዴክምም ያዴክማል። እና ይህን ይመስላል እንግዲህ ይህን አሳያችኋለሁ ማለት ነው። ማበባው ምናምኑ ምናምኑ ብሏል እንግዲህ፣ ሁሉም ነገር ሞልቷል ማለት ነው። እንግዲህ ቅርታ፣ እንግዲህ እኔ ወሬ አላውቅበትም ማለት ነው። እና እንደዚህ ያረጉኝ አሳያችኋለሁ እላችኋለሁ። ምርጥ ምርጥ ልብስ አለ ናቸው። እነዚህ መሻላ በጣም ያማምራሉ። እነዚህ ማነ ቢጃማ ናቸው። እነዚህ የሌ ልብስ ሰትች ጃኬታውን በጣም ታምራለች። እና በጣም ያማምር አልባሳት ነው ማለት ነው። ያማምራል እየመጣችሁ ግዙ ሁኛ እንግዲህ ስራችንን ጨረስ ስናረግ እየወጣን መዝናናት ይዘናል ማለት ነው። እየተዝናና ነው። በነገራችን ላይ በይኸው አካባቢ ስለሆነ ነው የወጣ ነው እንጂ አይመችም። ረመዳን ስራ ማለቂያም የለውም ይህ ግን ሀያው ስለሆነ ነው ብቅ ያለው እንጂ ዝም ብለን ማለት ነው። የረመዳን ስራ ምንም ቢሆን አያልቅም። ናቸው እነዚህ መሻለ በጣም የሚያማምሩ ውስጥ ውስጥ ናቸው ማለት ነው። ጌጥ አላቸው የሚብለጨለጭ ያማምራል ነው እና ይሄን ይመስላል አሳያችኋለሁ። ደግሞ ዘወር ዘወር እያልኩኝ ሰው ብዙ ስላለ ለመቀረጥ አይመችም፣ ምክንያቱም ይቆጣሉ። ናቸው እነዚህ ቢጃማ መሻል ስራ መስሪያ እጅግ ረጃጅም ማለት ነው ተደራቢ ያስፈልግም እጅግ የረጃጅ ምርጥ ምርጥ አይጨጉፍም አይልም ማለት ነው እና ምርጥ ምርጥ አለ። የስራ ልብስ የመጣችሁ ግዙ። አቡካምሳ ይባላል። አቡ ካምሳ ሀረም ነው የሚባለው ሀረም ነው መሰ ባወሌ ውስጣ ውስጥ ማለት ነው እና ሀረም ይባላል። አቡካምሳ ምርጥ ምርጥ ቃለ እየመጣችሁ ግዙ። እቃው መሻላ ስሙ ነው እንጂ እቃው በጣም የሚከባበድ እቃ አለ ያማምራል ማለት ነው። እና እየመጣችሁ መግዛት ትችላላችሁ። እናትቻውን ታምናለች ታምራለች ልብስ ስራ ትላችኋለሁ። እንዴት እኔ ይችናንተ ይቀርባችኋል ብዬ ንግድ ላሳያችሁ የመጣሁት ብዙ አይመቸኝም ። ሸፈን እያረኩ ነው ካሜራውን። ምክንያቱም ብዙ ሰብ ስላለ ለመቀረጥ አይመችም፣ ለዛ ነው እና ይህን ይመስላል። አድራቸኋለሁ ውድ ቤተሰቦች፣ አበረታቱኝ አይከፈልበት መረታው ላይክ አድርጉ። ውስጥ ላይክ ላይክ እያደረጋችሁ እንዲሁም ሸራ አድርጉ። ሰብስክራይብ እያደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። በነገራችን ላይ ያው የምግድ ሸበካ ብዙ ሊብ ስለማያስገባ አልገባም ሸበካ አይሰራም ማለት ነው። እና ሻላ ሸበካ ትስተካከልልኝ እመጣለሁ ሊብ እገባለሁ። ስተዛው ደግሞ እንደዚች አለሁ ለማለት ትንንሽ ነገር ሳገኝ እለቃለሁ። አበረታቱኝ ላቸዋለሁ። ቤተሰቦችን አትጨከኑ። የገባችሁ ላይክ አድርጉ፣ ለሸር የደረሳችሁ ደግሞ ሸር አድርጉ። ምንም አያስከፍልም። እና ይሄን ይመስላል። ላቸዋለ ቤተሰቦች፣ ካሜራውን እንዲይገቡ እያልኩ ነው። ካሜራውን ትርንም የሚይዘው ያው እንግዲህ ብላጡን ሆነ ማሳያችሁ፣ ምንም ማድረግ አይቻልም። ሰው ብዛት አለ ዛማ ነው ሰው ብዛት አለ ዛማ ስለሆነ አቸው እነዚህ ጫማ መሻአላ በነገራችን ላይ ውድ ናቸው። እነዚህ 35 36 ድረስ አለ እስከ 40 ማሉ ያስቡን አብ ካምሳ ነው እንጂ ጫማ ውድ ነው። ጫማ ውድ ነው ብላችኋለሁ። ጫሞቹ መሻላ በጣም ምርጥ ምርጥ ናቸው። ያማምራሉ። ጫማው የሚያማምር ነው። እና ይህን ይመስላል። ለመቀረጥ አልተመችኝ ማሆን እንኳ ያው መሻለም ያመምሩ ጫማ ነበሩ፣ ግን ሰው አለ ለመቀረጥ። እስቲ ቆይ በኛው ወገን መሻለም የሴት ጫማ ናቸው። ይህን ያህል ካሳየኋችሁ ይበቃኛል። አሰላም አሰላሙ አለይኩም ወረህመቱላሂ ወበረካቱ ላችኋለሁ ቤተሰቦች።